ሰላም ሰላም ሰላም፣ እንዴት ናችሁ ናችሁ? ሁሉማን ሰላም። በራያ ቆቦ ጎብዬ ዱቄት ለቤተሰብ ሰርፕራይዝ የሚያደርግ ሰው ለቤተሰብ፣ በራያ ቆቦ ጎብዬ ጎብዬ፣ ወርቄ ሀራ፣ ወልደያ እናደርሳለን። ጎብዬ ዶሮ ግብር

ሀያ አምስት ኪሎ አምስት ኪሎ አስር ኪሎ በምትፈልጉት ማዘዝ ይቻላል።